መዝማአ ወወልድ ወመንፈስ ቅዱስ አህዱ አምላክ አመሰሙኑ ለወርሃት ግን ዘዛት ይለት ከሆነ ሰም ኮነ ሰማይተ ቅዱስ አባ መጥራ አረጋዊ ወብዙአን ሰማይታት አንድ አምላክ በሚሆን ባአ በወልድ በመንፈስ ቅዱስ ስምንት ስምን በዚች ሽማግሌው አባ መጥራ በሰማይትነት አረፈ ከርሱ ጋራም ብዙዎች ሰዎች በሰማይትነት አረፉ። ይህም ቅዱስ ከእስክንድሪያ ሀገር አማኒ ክርስቲያን ነው። ካዲ ንጉሥ ዳቸውስ በነገዘ ጊዜ ታውተናም አምልኮ? አቁሞ የክርስቲያንን ወገኖች አሰቃያቸው። ትእዛዙም ወደ እስክንድርያ ሀገር ደርሶ ሰዎቿን ሁሉንም አሰቃያቸው፣ የብዙዎች ምእመናንንም ደማቸውን አፈሰሰ። እዚያን ጊዜም ክርስቲያን እንደሆነ ቅዱስ መጥራን በመኮንኑ ዘንድ ወነጀሉት። መኮንኑም ወደ እርሱ አስቀረበው። እርሱም ብቻውን እውነተኛ አምላክ እንደሆነ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ስላለ አማልክት ስገድና እኔም ብዙ ገንዘብን ሰጣለው፣ ታላቅ ክብርንም አከብራለሁ አለው እርሱም ቃል ኪዳኑን አልተቀበለም። ኪዳንህንና ገንዘብህ ኪዳንህንና ገንዘብህ ካንተ ጋር ወደ ጥፋት ይሄዱ አለው። መኮንኑም በእርሱ ላይ ተቆጥቶ እኔ በጽኑ ስቃይ ያስቀቀጠሃለሁ አለው። ቅዱስ መጥራም ፈርቶ በበጎ ምክራ ከበጎ ምክሩ አልተመለሰም። እንዲህም አለው እንዲህ አለው እንጂ እኔ ሰማይና ምድርን ለፈጠረ ለያው እግዚአብሔር እሰግዳለሁ ለረከሱ ጣዖታት ከድንጊያና ከእንጨት ለተሰሩ ለማያዩ ለማይሰሙ ለማይናገሩን ለማያሸጡን ለማይንቀሳቀሱ ምንሰግድ ዘንድ የት ይገባል? አለው። መኮንኑም በሰማ ጊዜ አፈረ። ጽኑ ግርፋትንም እንዲገርፉት አዘዘ። ከዚህም በኋላ በክንዱ ሰቀሉት። በደረቀ ሽመልም ጎኖቹን ሰነጠቁ፣ ቀደዱትም። ክብሪግባውና ጌታ ኢየሱስም አዳነው። ያለ ጥፋትም በጤንነት አስነሳው። መኮንኑም ማሰቃየቱን በሰለሰ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ከከተማው አውጥተው የከበረች ራሱን ቆረጡ። ሌሎች ብዙዎች ሰማይታትንም ከርሱ ጋር ራሶቻቸውን ቆረጡ። የሰማይትነት አክሊልን በመቅሰሚያ ተቀበሉ። እግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማይታት ጸሎት ይማረን። በረከታቸው ከእኛ ጋር ትኑሩ። ለዘላለሙ አሜን። ሰላም ለመጥራም ስለ ሰማይታት ማይበሩ አማ አሰፈው መኮንን አከማይ ጸግወ ሀብታተ ክብሩ ዘይተመይተም እንተኒ እምነሰናይ ምክሩ በህድለት ይውስ እስከ እስከገወው ሰቆሩ ወስከ በሰይፍ ከሳዶ መተሩ በዚችም ቀን ዳግመኛ ቅዱስ አባ ባኮስ እና ቅድስት በላግያ በሰማይትነት አረፉ። ዳግመኛም የአባ ሆር መታሰቢያው ነው። ሰማይታት የሆኑ የልጆችና የሶስና ጸምሃው በሚባል አገር መታሰቢያቸው ነው። የባይታዊ አባ አጋቶን መታሰቢያው ነው። በረከታቸው ከኛ ጋር ትኑ፣ በጸሎታቸው ጌታችን ይማረን ለዘላለሙ አሜን። ሰላም ለክሙ ደቂቀ ሶስና አሃው ዘኮን ክሙ ስምአ ለሀገረ ጽምከው ለወር ሰላም ወለአጋቶን ብህትው ስነ ጽድቅ ክሙ እምነ